በጣም ብዙ ነገር እንዳስበኝ ያለው የክርስትናው ሳይድ ያለውን እኔ ቅርታ፣ እኔ ሰሞኑን በጣም ብዙ ነገር እንዳስበኝ ያለው የክርስትናው ሳይድ ያለውን እኔ አሁን ልተች አይደለም። ማንም ክርስቲያኖች ብዙ ጊዜ ተችች አለሁኝ። ክርስቲያኖች ቲክቶክ ላይ እየተሰራ ያለው ነገር ልክ አይደለም፣ ራሽናል የሆነ ዲቤት እያደረግን አይደለም ምናምን ብዬ ተናገር ያለው ከዚህ በፊት ያየሁት ነገር ችግር አለ ኦልሬዲ ስራ የሰደደ የዶክትሪን ችግር አለ ብዬ አምናለሁ። የወንጌል ችግር ቤተክርስቲያን አካባቢ ማለት ቲክቶክም ያለፈ ነው ማለት እያመን ያለናቸው ነገሮች ልንሰብክ የምችለው ነገር አለ እርስ በርሱ የሚጣረስ ነገር ነው ብዬ ልቤ ውስጥ ያለውን እግዚአብሔር ያውቃል። ምን አስብኩ መሰለ፣ አሁን ከሙስሊሞች ጋር አልኩኝ። ማን በምን ርዕስ ነው ራሱ ልንቆም የምንችለው? ስራ ያድናል ካልን በመስቀሉ እኔ አንድ ርዕስ የምለው እሱ ነው እና ምን አልኩ ይመሰለ በቃ አይ፣ እነሱ ራሱ ያንብቡት መጽሐፉን። እኛ እንደውም እንቀፋት ባኖ ናቸው ነው ያልኩት። አሁን የደረስኩበት ነገር ማለት ነው። አንብቡና እናንተ የተሻለ ነገር ከኛ ከምንሰብካችሁ ነገር ቀጥታ ራሱ የምታገኙ ይመስለኛል። እና በልቤ ውስጥ ያለው በጣም አሁን አሁን በጣም የደበሩኝ ነገሮች አሉ። በተለይ ስራ ያድናል ካሉ በኋላ ፕሮቴስታንቶች ትንሽ ረብሾኛል፣ ከሌላው ጊዜ በላይ ማለት ነው እና ምንድን ነው እያደረግን ያለ ነው ታዲያ? ወንጌል በፊት ማርያም አታማልድም የተባለው በድሮ ጊዜ ኢየሱስ ነው አማላጅ። ያድናል ከኃጢአት ሁሉ ብለን ነበር። በስራችን አይደለም ብለን ነበር የተሰበቀው። እኔን አለም ቲክቶክ ላይ ውርውር ምል ሰውን፣ ግን በትክክል መከራ የቀመሱት ይህንን ሰብከው ነበር። እና አሁን ይሄ ተሽሮ እኛም የምንሰብከው ወንጌል ጠፍቷል። እና እናንተ በነፃነት እያነበ አሁን ደግሞ የቤት ስራችሁን የምትሰራላችሁ በትክክል ራሽናሊ ሎጂካሊ ነው የምታነቡት እና በቃ እኔ የሆነ ሰዓት ላይ እናንተ ራሳችሁ ታምናበ- የሚያምን ሰው ያምናል፣ ለማያምን ሰው ለያምን በእርግጥ ግን እኔ እንደዛ ፊሊንግ ውስጥ ገብቻለሁኝ በቅርብ በዚህ ሶስት ሳምንት ውስጥ ልልህ እችላለሁ። እና ዘመኑ መጭው ዘመን የኢስላም ነው እያልክ ነው ማሻላ፣ ሙስሊሞች ጋር አንድ ነገር ወይ እየተፈጥሮ እንግዲህ በቃ ወይ የሆነ ሙቭመንት እኔ እንጃ ምን እንደምልጠፋኝ ምን እንደም- የእውነቴን ነው ይሄ፣ እግዚአብሔር ያውቃል ውስጥ ያለ ፊሊንግ ነው የተናገርኩት አሁን ዝም ብዬ አሁን ሰው ይሄን ሲሰማ አንተ እነሱ ጋር እየሄድኩ ታሽቃብጣለህ ምናምን ይሉኛሉ። ሌና ወይ ድራማ እየሰራውም ስለሚመስላቸው ለአመታት እንደዛ አሉ። ኤኒዌይ ብቻ እንጃ አንዳንዴ ቃላትን ቀጥል፣ ወይ ሄድ፣ አረብ ምንም ችግር የለውም። መጪው ዘመን እንደዛ ነው። በፊት ብር እየከፈለ ነው ሻዳ የሚያዘዛቸው ይሉ ነበር፣ የዛሬ አመት አካባቢ ላይ ከዛ ደግሞ የሆነ ሰዓት ላይ ደግሞ የራቆት ፎቶ የራቆት ቪዲዮ ነው ምናምን ደሞ የሆነ ሰዓት ደግሞ ዛሬ ሁለት ወር ነው ሶስት ወር አካባቢ ላይ ደግሞ የራቆት ፎቶ እያያዘ ነው ሻሃዳ የሚያዛቸዋል። እሺ፣ ሴቶችስ ይሁኑ፣ ወንዶቹን የራቆት ፎቶ እያያስኩ ነው ሻሃዳ የምናስዛቸው። እና አሁን ደግሞ በቃ ጸጥ ተብሎ ሰው እየጎረፈ ነው ያለው። በቃ አሁን በቃ የመጨረሻ ጥይታቸውን እሷን አደረጉ። ከዛ ጊዜ ጀምሮ በቃ የሉም በቃ ዝም ብንል ይሻላል የሚል ነገር ነው። አሁን ጸጥ ብለዋል ራሱ ሰው ደግሞ ይሰልማል። ዛሬ ራሱ ሜሮን ሰለመች። በቀደም ሚስ ሰለመች። በቀደም ደግሞ ከአራት ቀን በፊት ደግሞ እንትና ማናት ገሊላ ሰለመች እና በቃ ሰው ላይ እየሰለመን ያለው። ሁለት ልጆች ደግሞ ወንዶች መጥተው ስማችን አይጠቀስ በቃ ማለት ተደብቀን የሆነ ነገር ማድረግ እንፈልጋለን አሉ። ስን አይ በውስጥ መስለም ነው የምንፈልገው አሉ ጉዳልኩኝ። ራሳቸው መጥተው ራሳቸው ይንገሯችሁ። እኔ አይመለከተኝም። መተው ራሳቸው ይንገሯችሁ ምንድን ነው የምትፈልጉት? አንድ ስድስት ወር እንፈልጋለን አሉ ምንድን ነው የምትፈልጉት? መቅረት እንፈልጋለን አሉ። ኦኬ፣ ወንዶች ናቸው እንደዚህ ደግሞ እሺ፣ እንደፈለጋችሁ እና መጪ ዘመን የዲኑል ኢስላም ነው። ምንም ጥርጥር የለውም። ይሄ የታወቀ ጉዳይ ነው። ሀቅ ስለሆነ የግድ እንትን ይላል ማለት ነው። ቁርአኑ እንደዛ ነው። እያሸነፈ ነው የሚመጣው። ሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ እንደዛ ነው አሸናፊ መጽሐፍ ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ እነዛ የሚኮሩት ጠፊዎች ናቸው ነው የሚለው። የሚያሸንፍ መጽሐፍ ነው፣ ልብን ማርኮ የሚያስቀር ነው ቁርአን። እና ይህንን ነው የምንለው። እስኪ እኔ ሰሞኑን